የፋብሪዚዮን ጉዳይ እንመልከተው። የዝውውር ጊዜ በመጣ ቁጥር አብሮ የሚነሳው ስም ነው ፋብሪዚዮ ሮማኖ ነው። እናንሳ፣ የእሱ ጊዜ ነው። ከዚህ በፊት አንድ ሰፋ ያለ ፕሮግራም ሰርተናል፣ ግን እንደው ወቅቱ አሁን ስለሆነ ለአንሳ በትዊተር ላይ ስለ ለመደብኝ ትዊተር ስል ነው ደስ ኤክስ፣ ኢሎን ማስክ ከመጣ በኋላ ኤክስ ብሎታል። ከኪልያን ምባፔ በአስር ሚሊዮን የበለጠ ተከታያለሁ በኢንስታግራም ላይ በፌስቡክ ላይ ከኤርሊንግ ሃላንድ በስምንት ሚሊዮን የበለጠ ተከታይ ያለ፣ እነዚህ ወርልድ ስታርስ ናቸው። ከእነሱ የበለጠ ተከታይ ያለ ጋዜጠኛ ነው። ግን ጋዜጠኛ ምንድን ነው አላውቅም። ግን ኢንስታግራም፣ ቴሌግራም፣ ኤግስ፣ ፌስቡክ፣ ቲክቶክ፣ ዩቱብ፣ ትዊች፣ እነዚህን ሁሉ አይተሽ በእነዚህ ፕላትፎርሞች ላይ ያሉትን ተከታዮች ከደመርሽ መቶ ዘጠኝ ሚሊዮን ተከታዮች አሉ። ብዙ ትልልቅ የአውሮፓ ክለቦች ይህን ያህል ተከታይ የላቸውም። አሁን የፉትቦል ጆርናሊስት ነው ይባላል። የፉትቦል ጆርናሊስት ምንድን ነው የሚል ክርክር አለ። አሁን ለምሳሌ አንዳንዶቻችን እንደ ፍረንት ጆርናሊስቶች ነው ለማለት ምንፈራ ሰዎች አለ። ጆርናሊዝም ምንድን ነው? ሙያውንም ከማክበር የሚነሳ ማለት ነው። ጆርናሊስት ምናምን ሲል ሰው ነኝ አልልም ብዬ ማላቅም ጆርና ኦኬ ሚዲያ ላይ የሚሰራ ሰው ነኝ ይላሉ እንጂ ሚዲያ ላይ መስራት የግድ ጆርናሊስት አያደርግም። የእኔ ኢንተርፕሪቴሽን ነው እሱ። የፋብሪዚዮ ሮማኖም የስራ ምድብ ምን ተብሎ ይጠራ የሚለው አከራካሪ ነው። ይሄ አንድ ግሎብ ሶከር አርወርድ ይባላል በመካከለኛ በአቡዳቢ መሰለኝ ሽልማት የሚሰጠው። የአመቱ ኮከብ አሰልጣኝ፣ ኮከብ ተጫዋች፣ ኮከብ ኤጀንት፣ ኮከብ ምርጥ ክለብ ምን እያለ በብዙ ዘርፎች ሽልማት ይሰጣል። እና በ2022 በ2023ም የአመቱ ምርጥ የስፖርት ጋዜጠኛ ብሎ ሽልማት ሰጥቶ የፉትቦል ጋዜጠኛ ብሎ ሽልማት ሰጥቶታል። አሁን ለአንዳንድ ሰዎች ታክቲካል አናልስስ የሚሰራ ሰው ነው የፉትቦል ጆርናሊስት የሚል አለ። የማች ሪፖርት የሚያዘጋጅ ነው የፉትቦል ጆርናሊስት የሚል አለ። የሙድ ኮለም የሚጽፍ ሰው ነው የፉትቦል ጆርናሊስት የሚል ሰው አለ። ትልልቅ ስቶሪዎች የሚጽፍ ሰው ነው የስፖርት ጋዜጠኛ ወይም የእግር ኳስ ጋዜጠኛ መባል ያለበት የሚል አለ። ትልልቅ ኢንተርቪዎች የሚሰራ ሰው ነው የፉትቦል ጋዜጠኛ መባል ያለበት የሚል አለ። ወይም ደግሞ ኢንቨስቲጌሽኖች እንደ ጆሲማር ወይ እንደ ሱዴጀቱን ወይ እንደ ምናምን እንደነሱ ደግሞ ኢንቨስቲጌሽን በእግር ኳስ ውስጥ ያሉ ሸፍጦችን እንዲህ አይነት በፊፋ ውስጥ ለምሳሌ ዛሬ አስር አመት የነሴ ብላተር ምናምን ገመና የተጋለጠ ጊዜ፣ ወይም ሚሼል ፕላቲኒ፣ እነዚህ አይነት ሰዎች ልክ እንዲህ አይነት ኢንቨስቲጌሽኖችን የሚሰራ ሰው ነው የፉትቦል ጋዜጠኛ መባል ያለበት የሚሉ አሉ። አሁን ከጠቀስኳቸው ውስጥ አንዱም ውስጥ አያርፍም። እሱ ማች ሪፖርት አይሰራም፣ ታክቲካል አናሊሲስ አይሰራም፣ ኢንተርቪው አይሰራም፣ ስቶሪዎች አይጽፍም፣ ኢንቨስቲጌሽኖች አያደርግም። ግን አንድ የእግር ኳስ ደጋፊዎች በጣም አንዳንድ ጊዜ ከኳስ ጨዋታው በላይ የሚወዱት ነገር ላይ ግን ኤክስፐርት ነው። ደጋፊዎች እኔ አንዳንዴ ያለኝ ስሜት ከኳስ ጨዋታ በላይ ዝውውር ይወዳሉ፣ እና መቀናቀን ሁሉ አይቆምም። በሆነ ዝውውር ምክንያት አየህ ተጫዋች እኛን መረጠ በሚል ሁሉ አይቆምም። ዝውውር በቃ ደንበኛ አጀንዳ ነው፣ እና በዚህ ኤክስፐርት ነው። የብዙ ሰው ኢንትረስት በሆነ ትልቅ ኦዲየንስ ባለው ነገር ላይ ኤክስፐርት ነው። ስለዚህ አሁን በአለም ላይ በእግር ኳስ አካባቢ ካሉ ሰዎች መካከል ይሄ የሰላሳ ሶስት አመት ኒዮፖሊተን የኔፕልስ ተወላጅ የሱን ያል ፌመስ የፉትቦል ጋዜጠኛ ይል እና ራሱም ሲናገር አንድ ቃለ ምልልስ ላይ በሌሊት በተለይ ዝውውር እነዚህ በሚጦፍበት ጊዜ ሁለት ሰዓት ምልተኛ እችላለሁ፣ ሶስት ሰዓት ምልተኛ እችላለሁ፣ ሀያ አራት ሰዓት ኦልሞስት ትዌንቲፎር ሰቨን ስልኬ ላይ ነኝ ይል ስልኬ ላይ ነኝ ከዛ ለኤጀንቶች ለስፖርት ዳይሬክተሮች ለክለብ ፕሬዚደንቶች ለእነሱ ሁሉ ሜሴጅ ሳረግ ኢንስታግራም ላይ ዋትሳፕ ላይ አይ ሜሴጅ ላይ ምናምን ስጽፍ ነው የምውለው። ሂደ እና ሁሌ ኔትወርክ ኢስታብሊሽ አደርጋለሁ። ሁሌ ያገኟቸው መረጃዎች ደግሞ ራሴ ነው የሚለው። እኔ እሱን እጠራጠራል። ራሴ ነኝ ፖስት ማድረግ ዋለ ራሱ እንዴት? ሂውመንሊ ኢምፖስብል ነው ነው ለው መጠኑን ስታይ፣ ድግግሞሹ እነዚህ አሁን የጠቀስናቸው ፕላትፎርሞች ላይ በሙሉ እንዴት አንድ ሰው በዛ ፍጥነት ይሰራል? ይኮ እኔ የሆነ ሰው ራሱ ያያው ይሆናል እንጂ ራሱ ዝም ብሎ አጭር አይደለም። የሁለት የሶስት ሴንቴንስ እኮ መረጃ ነው የሚጽፈው፣ በጫጭር ነገር ነው የሚጽፈው። እና ያንን ራሱ የሚያደርገው አይመስለኝም እኔ ሰዎች ካልሆኑ በስተቀር እንዴት በምን ሰዓት ታደርግላለች? አሁን የእግር ኳስ ጋዜጠኞች ኖርማሊ መቼ ነው ቢዚ የሚሆኑት? ከኦገስት እስከ ሜ ነው ቢዚ የሚሆኑት። ምክንያቱም ያኔ ነው ሬጉለር ሲዝን በአውሮፓ ለምሳሌ ነሐሴ ይጀምራል፣ ግንቦት ያልቃል። ያኔ ጋዜጠኞች ብዙዎቹ ጋዜጠኞች ካየሻቸው የምትከታተያቸው ወደ ቫኬሽን ይሄዳሉ። አሁን ያው ዘንድሮ የአለም የክለቦች ዋንጫ ሊዘግቡ ያሉት ምናልባት ወደ አለም ዋንጫ የአውሮፓ ዋንጫ ወይም የአለም ዋንጫ ሲመጣ ወደ እነዚህ ትልልቅ ውድድሮች የሚሄዱ አሉ ግን ብዙዎቹ የረፍት ጊዜያቸውን የሚያገኙት ልክ የቻምፒየንስ ሊግ ፋይናል ካለቀ በኋላ ብዙ ጊዜ ሜይ ወይም በጣም ጊዜው ከገፋ ሰኔ ጁን መጀመሪያ ብነሱ የእሱ ስራ ደግሞ የሚጀምረው ያኔ ነው እና የእሱ ስራ የሚያልቀው ደግሞ አሁን በዚህ አመት ሴፕቴምበር አንድ ነው ወይም ኦገስት ሰላሳ አንድ መቼ የዝውውር ገበያው የሚዘጋበት ስራውን የሚጀምረው እግር ኳስ ጋዜጠኛ ነው ግን እግር ኳስ ሲያልቅ ነው ስራው የሚጀምረው በአብዛኛው ወይም በጣም ቢዚ የሚሆነው አመቱ ሙሉ አለ። ግን በጣም ቢዚ የሚሆነው የእሱ የስፔሻሊቲ ላይ ትኩረት የሚያደርገው አመቱ ሲያልቅ ወይም የእግር ኳስ ሲዝን ሲያልቅ ነው እና ከሁሉም የስፖርት የእግር ኳስ ጋዜጠኞች ደግሞ ከፍ ያለ አንድ ጥቅም አለ። ይሄ ሁሉ ተከታይ ፕላትፎርሞች ከመቶ ምናምን ሚሊዮን በላይ ተከታይ እንዲኖር ያደረገ አንድ ተአማኝነት ብዙ ጊዜ እሱ አለ ማለት አለቀ ማለት ነው ከክለቦቹ በላይ አዋቂ ይመስላል። አንዳንድ ጊዜ ለምሳሌ ማርክ ኩኩሬያ በሲቲም በቼልሲ የሚፈልግ ነበር በአንድ ክረምት። ከዛ ኩኩሬያ ወደ ቼልሲ ይዘዋወራል ብሎ ጻፈ። ይሄ የተረጋገጠ መረጃ ነው አለ። ከዛ ክለቡ ወጣና ውሸት ነው አለ። መጨረሻ ላይ ግን ኩኩሬያ ወደ ቼልሲ ተዘዋወረ። ስለዚህ ከብራይተን በላይ እውነተኛው ፋብሪዚዮ ነው ማለት ነው። ወይም እንደዚህ አይነት ሬፒቴሽን አለው እኔ የገባው የሚመስለኝ የዲጂታል ሚዲያን ኃይል ያወቅ እንጂ አሁን በነሱ ምንድን ነው የሚ ስኩፕ የሚሉት ነገር አለ። ማንም ጋዜጠኛ ያላገኘው አንድ መረጃ አንቺ ብቻ ስታገኝ፣ ኤክስክሉሲቭ ስታገኝ፣ አንዳንዴ ሩ ኤክስክሉሲቭ እያለ የሚጽፋው ከስንት አንዴ እንጂ ከሌሎች ጋዜጠኞች ነው የሚወስደው። አክቲቭ ኮንች ትዊተር ላይ፣ ሌላ ቦታ የተሸዋለ መረጃ እና ይጠሉታል። ብዙ ጋዜጠኞች ክሬዲት ሳይሰጠን ነው ይሰርቀናል መረጃ ነው የሚሉት። ግን አሉት ስኩፖች፣ ለምሳሌ የማውሮ ኢካርዲን ዝውውር የራፋኤል ቫራንን ዝውውር እሱ ደግሞ ታሪክን ለወጠ የሚለው የብሩኖ ፈርናንዴዝ ወደ ማንቸስተር ናይትድ የተደረገ ዝውውር፣ የኩኩሬያ ዝውውር የተወሰኑ ስኩፖች አሉት። በስኩፕ ግን ኤክስክሉሲቭ መረጃ በማግኘት ግን ዴቪድ ኦርንስቲን ይበልጧል። ሌላ ቦታ ያል ሰማሹ ነው ማንም ጋዜጠኛ ያልጻፈው እሱ ግን ለምሳሌ የሆነው እስካ ኢታሊያ ወይ አስ ወይ ሬሌቮ ወይ ማርካ ወይም ዴላሴራ ወይ ጋዜታ የተጻፈ ነገር ላይ ምናምን እንትን ይላል። ክሬዲቢሊቲውን ጌጅ ያደርጋል ራሱ ሁላችንም ለምናደርገው አሁን አሁን ነው ክሬዲት መስጠት የጀመረው ማርካ ዘግቧል ምና ማለት የጀመረው አሁን። ግን የትዊተርን ፓወር የዩቱብን ፓወር የኢንስታግራምን የቴሌግራምን የምንን ፓወር አውቆታል፣ እና ወደ ምን መነዘረው? አሁን ክለቦች ለምሳሌ ምንም ብዙ የማይታወቁ ክለቦች አሉ፣ አለ አፕሮች ያደረጋቸውና እናንተ ያዘዋወራችሁትን ተጫዋች ዘገባ እንሰራላችሁ ከፈለጋችሁ ይህን ያህል ክፈሉኝ ማለት ጀመረ። አንድ የዴንማርክ ክለብ አሁን ስክሪንሻት አድርጎ ነው ይህን ኢሜል ኢሜይል ያደረገልን ብሎ አሳየ። ክለቡ አይታወቅም እና ፋብሪዚዮ ግን መቶ ዘጠኝ ሚሊዮን ተከታይ አለሁ። ስለዚህ ስንት ፐብሊሲቲ ብትሰሪ ማታገኘው አይነት ማስታወቂያ በአንድ ዝውውር ታገኛለች ማለት ነው። ገንዘብ ጠየቅና አንከፍልህም ማለት አንከፍልህም ማለት እና አሁን በኋላ ደግሞ በቀዚዎች እንዳነሳ ነው ሂርዊጎ የሚባል አንድ እንትን አለው ዌብሳይት አለው ሂርዊጎ ለምሳሌ በቃ ሚስቴ ሺ ብላኛለች ለማግባትም ከሆነ ምናምን ብሎ የሚያሳ ቪዲዮ እንዲሰራላቸው ምናምን ብዙ ገንዘብ ይከፍሉታል። እያንዳንዱን ቲሸርት በስልሳ በሰባ አንዳንዶቹ ነው በመቶ ሀያ ምናምን ዩሮ ሁሉ መሸጥ ጀምሮ ኃይለኛ ንግድ ውስጥ ገብቷል ሰው እሱ ብቻ። ሪኪ ሱናክ የሚባሉት የቀድሞ የእንግሊዝ ጠቅላይ ሚኒስትር እሳቸው ራሳቸው የምርጫ ዘመቻቸውን በሱ የቴሌግራም የትዊተር ገጽ ላይ ካምፔን አድርገዋል። አንዲ እንዲህ አይነት በቃ ኃይለኛ ወደ ቢዝነስ የመለወጥ ስራ እየሰራ ያለ ነው። የሱ ጊዜ ነው፣ አሁን የእሱ ጊዜ ነው። አንድ ማርሻል ማከላን የሚባሉ ካናዳ የሚዲያ ቲዮሪ ላይ የሰሩ ፕሮፌሰር አሉ እና ዋናው ሜሴጁ ሳይሆን ሚዲየሙ ነው ይላሉ። አሁን ሜሴጁ አይመስለኝም የሱ ኃይል ሚዲየሙ ነው።